ቅዱስ ቅዱስ ቅዱስ ተብለ የምትመሰገን የሰራዊት ጌታ የዓለም ንጉስ ኢየሱስ ክርስቶስ ስለዚህ ሰዓት ስለዚህ ሽያቃ ስራ ድረስ እናመሰግናለን። ሰዓት ዘጋቤቱን ባርከ ቅድሰ ሰላም ያሳደርገን አምላክ ቀሪውን ባርከ ቅድሰ ሰላም መዓልት እንድታደርግልን አምላካችን የመቤታችን ስደት ቅዱሳን መሌ ርነት እንዳያደገን የአንተ ቅዱስ ፈቃድ ይሆንልን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመላ ይጠበቅልን እኛንም ልጆችህን ከመከራ ስቃይ፣ ከስደት፣ ከራብ፣ ከጦርነት፣ ከወሮሽ በሽታ፣ ከድንገተኛ ሞት፣ ከአሳሳች ሰይጣን አምላካችን ጠብቀን በመጽናን ትዳር ያሉ ትዳራቸውን ባርክ ልጆቻቸውን ባርክ መልካም ስራቸውን ባርክላቸው። ቀዳላቸው ንጹህ ስራ ልጅ ለሌላቸው ልጅ ስራ ለሌላቸው ተመስገን የሚሉበትን ስራ አድላቸው። አምላካችን ፈጣሪያችን በጸሎት አስቡን አትርሱም ብሎ የተማጸኑትን በምረት በቂ አንተ ከመታቆኛ ከማና አደጋ መከራ ሁላችን ጣብቀን እግዚኦ፣ እግዚኦ፣ እግዚኦ ከሚያስብለ መከራ ሰውረን አምናካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ለአለሙ ሰላም ክርስቲያኑ መረጋጋትን አድለን፣ ለምድሪቷ በረከትን ስልን የሚፈታተንን የሚጻረርን ከአንተ የሚያደርቀን እንዳንገዛ ትእዛዝን እንዳንጠብቅ የሚያደርገንን የዲያብሎስ ሰራዊትን ከእግራችን በታች ወደ ቤታ ስራ አድርግልን። የመሬታችን ምርጃ የአንተ ቸርነት እንዳይረገን የአንተ ቅዱስ ፈቃድ ይሁን። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። በስደት ዓለም ያሉትንም ሰብስብልን። የተራቡትን አብላልን። የተጠሙትን አጠጣልን። የተራቆቱትን አልብስልን። በመከራ ያሉትን ከመከራ ስጋ ከመከራ ነፍስ ሰውራቸው፣ ጠብቃቸው። ለቅድስት ቤተ ክርስቲያን አስራት በኩራት የሚወጡ የተራበ የሚያበሉ የተጠማ የሚያጠጡ መልካም ስራ ለሚሰሩ ስሉታቸው ለኃጢአት መደምሰሽ ለጃቢልስትን መሻ ለመንግስት ሰማያት መውረሻ አድርገህ ተቀበልልን። አባታችን ፈጣሪያችን፣ አዝራሪ ቤተክርስቲያንን፣ አዝራሪ ተዋህዶን፣ አዝራሪ ገዳማችን፣ አዝራሪ አባቶችን፣ አዝራሪ ሊቃውንትን፣ አዝራሪ መምህራንን፣ አዝራሪ መምህራን አስታቅስልን። ከቅዱስ ቤተክርስቲያን የራቁ ከሃይማኖት የወጡ መነሳቸው ሰብስባቸው፣ ለቃለም ተገዢ አድርጋቸው። አምላካችን ፈጣሪያችን፣ ምሕረትና ቸርነት የበዛ የምሕረት አባት፣ ይቅርታ ባለቤት በምሕረት በቸርነት በይቅርባይነት ሁላችንም ጠብቀን መልካሙን መኞታችንም መልካሙን ሀሳባችንም ውላልን ፈጽምልን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰነ ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ